ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ። በያላችሁበት የኔ ውድ ቤተሰቦች ላይክሽር ሼር አድርጉልኝ። በጣም አሁን ላይ በጣም በጣም እያሳሰበኝ ያለ ጉዳይ በጣም ማለት ይሄ ቢፈጠርስ እንዴት እንደዚህ ሊሆን ቻለ ምናምን በቃ አለለ የሃይሚና የብሩክ ጉዳይ ከራሴ ጉዳይ ከራሴ ሕይወት በላይ ሆኖብኛል። እያወዘጋገበኝ ነው ያለው። ብቻ ብዙ ጥያቄዎች ተፈጥረውብኛል። እና ላይክ ሼር አድርጉ። ለቡሩኬ እንዲሁም ለሃይሚ ሃይሚዬ በባለፈው ጊዜ ይሄ ከበደ አግቶኝ ነበረ ብላ በነገረችው ሰዓት ለቡሩኬ ምንም አልሆንሽም፣ ምንም ጥቃት አልደረሰብሽም ምናምን እያለ ሲጠይቃት ነበር፣ በሰዓቱ ማለት ነው። ነገር ግን ውዶቼ አሁንም ትናንትና የተፈጠረው ነገር ምንድን ነው? ብሩኬ እየለመነችው ምናምን ነገር ምናምን ጥሏት ነው የሄደው። ነገር ግን እሱም እንደ አማራጭ ያደረገው ነገር ነው። ንዴት ላይ ነው፣ አይኖ እንረዳዋለን። ነገር ግን ከእሱ ጋር ጥሎ መሄዱ እንደው እንዶ መልካም ነገር ነው ብላችሁ አስባችሁታል? ቤተሰብ አፋችሁን ይዛችሁ ተቀምጣችኋል። ይችል ነገ የሆነ ነገር ቢያረጋት ይሄ ሰውዬ እልህ ውስጥ ነው የገባው። በእልህ ነው እየተመራ ያለው። አይጠጥታችሁም? አያሳስባችሁም? የሷ ወዳጅ ነኝ የምትሉ እና እኔ በጣም ስላሳሰበኝ ስለተጨነኩበትኝ እኔ ራሴን ግዴቴን ልወጣ ትናንትና አንቺ ስለሌላ ነገር ስታሽጋብጭ ነበረ፣ እንዴት ስለዝሳት ተዋሪ ምናምን ብላችሁ ልትወቅሱ ስለምትችሉ ነገር ግን እኔ ራሴን ግዴቴን መወጣት እስካለብኝ ድረስ ግዴቴን እወጣለሁ። ምንድነው ይሄ ሰው እልህ እልህ ውስጥ ነው ያለው። ነገ ዛሬ ከትናንት ታገታት በላይ ዛሬ ሌላ ወንጀል ቢሰራባት ቢፈጽም ይሄ ሰው የህግ ሀገር ነው ምናምን ምናምን፣ እንደዛ የሚለውን ነገር ተውት ተውት፣ ህጉን ተውት ተውት፣ ብንናገር እናልቃለን። ምድር የሚባለው እሱን ተውት እና ማለት ነው። እና ለምንድን ነው ይሄ ሊሆን የቻለው? እኔ በጣም ሀይሚዬ አማራጭ ስለሌለ ነው ለሱ የደወልኩት ምናምን ምናምን አለች በሰዓቱ። እሺ ትደውልለት ይገናኙ። ነገር ግን ለምን ችግሩን ለመፍታት ወይንስ ብሩኬ እሱ በባለፈው ለታ ያገታት ነገር ትዛላለህም ወይ አንተስ ብትሆን በድጋሚ እሷን እሱ ጋር ጥሎ መሄድ እንደ አማራጭ ነው ወይ ይሄ ለአንተ ይድረስልኝ አማራጭ አድርገኸው ነው ወይ ይችል የሆነ ነገር ብትሆን ጠጠቱ ለአንተ ብቻ አይደለም ለሁላችንም ነው ልጃት በሏት ለምትሉት እና ምን እንበላት? ትልቅ የሴትዮ እንበላት? እንዲህ በጣም እኮ የምትገርቡ ሰዎች አላችሁ። ይቺ ሴትዮ ብያ አላወራም። ለምን ትልቅ ሴት የሆነ ሰው ነው ትልቅ ሰው ብሎ ሴትዮ ብዬ የሚወራው ሁሉም በየራሱ። እና ብሩኬ፣ እኔ አንተ ነህ ያለኝ ከአንተ ውጭ ማናለኝ እኔ አንተን አጥቼ መኖር አልፈልግም እያለች ነው ደጋግማ። አይኖ ሀይሚት ትልቅ ስህተት ሊኖርባት ይችላል፣ ነገር ግን ከነስተቷ አሁን ላይ ያለው አጠገቧ ወንድ ነው አደለ? ሴት ብትሆን አጋፍጠሃት ትሄዳለ። ግን ወንድ ነው። ለዛውም ባለፈው አገተኝ ብላ የነገረችግ ወንድ ጥላቷ ነው ያለው አጠገቧ። አንተንና እሷን ለመለያየት ነው። ኦኬ። አንተንና እሷን ከመለያየቱ በፊት እሷን ያገተ ነገ ሌላ ነገር ቢያደርግ እንዴት ነው? አያናድድህም? አሁን ትናንትና አጋፍጠሃት ነው የሄድከው ከእሱ ጋር አጋፍጠሃት ነው የሄድከው። ነገር ግን አብራችሁ መጋፈጥ ነበረባችሁ። አብራችሁ መጋፈጥ ባለፈው። አሁን ጥሩ ሰርተሃል። እያት ነው የምሄደው ከኒ ጋር ነው የምትሄደው ሲል አቶ ከበደ፣ አንተ ግን ወንድ ነህ። ከአንተ ጋር ትሄዳለች ብለክ መኪና ውስጥ አስገብተህ ነው የዛሀት ሄድከው። ትናንትና ግን አትሄድ እያለች ስትለምንክ ያው ሄድክ። ግን ያው አማራጭ ነው። አንተም ተከፍተሃል። እሷም ራሷን እዛ ጋ ከበደን መጥራቷ ስህተት ነው። ብቻ ቤተሰብ፣ እኔ እያሳሰበኝ ያለው ነገር ቢኖር ምንድን ነው፣ እዚ ጋ ይሄ ሰው ለጥቃት ነው የተነሳው፣ ለመለያየት ነው የተነሳው። የሚለያይበት መንገድ በአጓጉል ነገር ቢሆንስ? ወይንስ ምንድን ነው? ፕራንክ ነው እየተደረገ ያለው ፕራንክ ነው። ፕራንክም ከሆነ ፕራንክ ነው በሉን። እዚ ጋር ስንት ልጆች እየተጨነቁ ነው ያሉት፣ ስንት ልጆች እያሳሰባቸው ነው ያለው ይሄ ጉዳይ ማለት ነው። በተለይ ደግሞ ሀይሚ ከዝ ሰውዬ ጋር በመሆኗ በጣም ያዘኑ አሉ። እና ብሩኬ እባክህ እና ቃለን አዛይነ ከአንተ በላይ የሚያዝንላለ ሀይሚ ከአንተ በላይ የሚጨነቅላለ ሀይሚ የለም። እባክ ግን ለዝ ለሰው አትተዋት፣ የምር ለዝ ለሰውዬ ጥልሃት አትሄድ በባለፈው አገዘኝ ብላለች እና ለዚ ልሃት አትሂድ። እንደገና ደግሞ እኔ ምን ማለት እንዳለብኝ አላቀም በቦታው ላይ ብጠራህም ራሱ ነገር ግን እኔ እንጃ ምን ማለት እንዳለብኝ አላቅም። በባለፈው ለታ ራሱ እናቴ ጋር ሊሄድ ነው ስትላት አንተ ስትል እንዴ እኔ ለማጥለኸኝ ምናምን ነገር እያለች እንት ስትል ነበረ። ብቻ አላቅም። እኔ እግዚአብሔር ነው የምላችሁ። ማለት በጣም ይሆናል ሌለ፣ ያሳስባችኋል፣ ያጨናንቃችኋል። ይሆናል ሌለ፣ አሁን ሀይሚኔ ራሴ እንጠብቃለሁ፣ ምንም አይደርስብኝም፣ ምናምን እንደዛ ብሎ ነገር የለም። እኛ እኮ ሴት ለን እና ሴት ነን። ወንድ ልጅ የወንድ ልጅ ጉልበት የለንም። የወንድ ልጅ አቅም የለንም። ከወንድ ልጅ ጋር እንታገላለን እንደኛ አንችልም እና እንኳን አንቺ ሀይሚ ትንሿ ማለት ነውና ይሄ ነገር እንደው ችግሩን ብትፈቱት ይሻላል። ሀይሚን የሆነ ቦታ መተው ወይንም ብሩክ አንተ ስልክ ብሎክ ማድረግ ምናምን ይህ መፍትሄ ሊሆን አይችልም። በጨራሽ ብሩክ፣ ሁለት ራስን ልታዳምጥ ይገባል፣ ሀይሚንም ልታዳምጣት ይገባል። በድጋሚ ቢያግታተስ እኔ አላቅም። እኔ ምን ማለት እንዳለብኝ ራሱ ግራ ገብቶኛል። ቤተሰብ ማለት የሆነ እንደ ሀሳብ ስሰጡ፣ ሀሳብ ስታነሱ፣ ሀሳብ ስሰነዝሩ የጥላች አድርገው የሚያዩት መጎራጉጦች አሉ። መጎራ ጉርጦች ለሰው የማያስቡ ለሰው ልጅ ጥቃት የማያሳስባቸው አሉ ዝም ብለው የሚነዱ ማለት ነው። ይሄ ሲደረግ ይሄ ቢፈጠርስ ብለው አርቀው የማያስቡ ብዙ ብዙ ሰዎች አሉ። ነገር ግን እኔስ ብሆን እኔ ሴት ልጅ አይደለሁም እንዲህ ብላችሁ ሴቶች ናቸው ደግሞ ይሄን የሚያደርጉ ሴት ልጅ አይደለሁ እ እኔ ባሌ እንደዚ ጥሎ ቢሄድ ከማልፈልገው ሰው ጋራ ምን አይነት ህይወት ነው ምኖረው ብላችሁ ለሰከንድ ቆማችሁ አስቡ። ዝም ብላችሁ እንደ በቅሰ ምትነዱ ማለት ነው። እኔ የምትወዱት ሰው ጥሏችሁ ሲሄድ ከማትፈልጉ ሰው ጋር እናንተ ሊያጠቃችሁ ከሚችል ሰው ጋር ጥሯችሁ ሲሄድ ምንድን ነው የሚሰማው? እዚ ጋር ምንድን ነው እና አላቅም ምን ማለት እንዳለብኝ። አ ቅርታ ጠይቂ ስተታለ ሃይሚዬ፣ ብሩኬኒ ቅርታ ጠይቂ፣ ይቅርታ ጠይቂ። ከሱ በላይ የሚያስብ የሚጨነቅልጅ ሰው የለም። ይቅርታሽን ጠይቂ። በቃ አንቺ ይቅርታ ጠይቂ፣ ከአንቺ ይውጣልሽ። ይሄንን ብቻ አድርጊ፣ ከዛ ነገሮቹ ወደ መስመሩ የሚስተካከሉ ይመስለኛል እና ይቅርታ ጠይቂ። ይሄንን ነው ማለት የምፈልገው። አለ ስህተት አንቺ ጋር አለ ማለት፣ ከሱ ጋር ሆነሽ የአምስት ወር ፍቅር እንትን አለ ማለት ይህ ትልቅ ስህተት ነው። ለቡሩኬ እድል እየሰጥሽ፣ ለቡሩኬ ተስፋን እየሰጥሽ ሌላ ጋር የሆነ ነገር በመስረት ማለት ይሄ ትልቅ ኤክስ ነው፣ ስህተት ነው። ነገር ግን ይቅርታ ጠይቄ። ይሄ ከበደ ግን አንተ ከበደ የፈጣሪ የስራን ይስጥህ። አንተማ የሰው ህይወት ለማበላሸት እንደዚህ ታጥቆ መነሳት ምን እንደሚሉት እንደ አላቅ አወዛጋቢ